ይተብየው ሀይሚ እየኔ ቆንጆ ምናምን ብሎ ለብሩክ ምን ያክል ቴንሽን ለቆበታል። እንዴት እንዴት ቢደፍረው ብሩክ ምንም እያናደርኩሽ አይደለም፣ ያደርገውን ነገር በሥርዓት እየነገርኩሽ ነው። እሱ የሚፈልገው ምንም ስለዚህ ለመናገር የዳኔ መልመጥመጥ ሃይሚን አንድና አንድ ሃይሚን እንደሚፈልግ ይሄ የታወቀ በድጋሚ ይናገሯለ። አንቺ ነው አንቺና አንቺ ማንም ከአንቺ ጋር ሌላ ኬዝ ባይፈልግሽ፣ ተይ ቅመሟዬ፣ አንቺና ብሩኬ ብቻ ተስማሙ። እነሱ አልተጣሉም ሳይሆን ብሩኬ እንዴት በዚች ባጭር ጊዜ ውስጥ እንዴት የእኔ ቆንጆ ይላል? ነው አልወጣኝም። እዚህ ጋር ነው፣ አይንሽን ግለጪ ነው የምልሽ። ከዛሬ በኋላ የሆነ ተናግረው ቆንጆ ብሎ የጻፈው የዛሬ አመቱር ነው። ምናልባት እንግዲህ ሲ ኔኒ ቆንጆ ስላለ ዳኒ ሜኒ ቆንጆ ማለት ፈልጎ ሊሆን ይችላል። እንግዲህ ምን ይታወቅ፣ ሌላ ኬዝ ቢፈጠር እጅ የለበትም እሱ የፈለገውን ነገር ያለው አለ። ምክንያትማ ዳኒ እንደዚህ ልምጥምጥ ልምጥምጥ ማለት አልጀመረም። ቦክስ እየተመታ ማለት ነው። ምክንያትማ አለ ሊፈጠር ይችላል። እሱ የምታየው ይሆናል። እንግዲህ ብሩኬ አካኬ ዘራፍ ብሏል። ሃይሚ ደግሞ ረገብ የማለት ስሜት እየታየባት ነው። በዛ በግልባጩ ደግሞ እንግዲህ ብሩኬ ማነው እኔን የሚነካኝ ብሎ ነብር ነብር አድርጎታል ማለት ነው። እንግዲህ ያለ ነው እንግዲህ እነዚህ ሁለት ልጆች ጋር ያለ እልህ ማለት ነው። እንዴት እንደሚበርድ በምን እንደሚበርድ ፈጣሪ ወቀው ቤተሰቦች። እና ለማንኛውም ሰላም ፍጠሩ እናንተ ሁለታችሁ ሶሲና ና ዳኒ ለማንኛውም እንዴ፣ ተስማምታችሁ ከሃይሚ ጋር በጥሩ መንፈስ እያወራችሁ ስለመጣችሁ በጣም ደስ ብሎኛል። ሲቀጥል ደግሞ ሰውዬ ምንም ሳታወራ ቪዲዮ አለቀ። ስለ ባሏ አላወራች ስለ ሀይሚማ አላወራችም። ግን ሀይሚና ሶስዬን እንደዛ ሲቧጨሩ ሲቧጨሩ የማናስታረቃቸው እናንተዬ ደስ ሲል እን ጌታ ወይ ትዕግስት ስጠኝ። ሰላም ጤና ይስጥልን። ውድ እና የተከበራችሁ የቻናላችን ቤተሰቦች እንዴት አላችሁ? እንዴት ናችሁ አለው እኔ ደህና ነኝ። እግዚአብሔር ይመስገን። ሁሉ ሰላም ነው። እንዴት ናችሁ? ዛሬ የምነቅመው ማመጣሁ ልናል እንኳን አልቀራችሁ ቀርታችሁ ቀርታችሁ ብን ቴሮር ውስጥ ከምንገባ እንደዚህ ጭቅጭቃችሁን መስማቱ አንድ ነገር ነው። እንግዲህ ፈጣሪ ጥሩ ጥሩ ነገር በመካከላችሁ ሰዎቻችሁ ገብቶ ሰይጣንን እንዲያረቅላችሁ መልካም ምኞቴ ነው እንጂ አካሄዳችሁ የጨረቃ ፋሚሊዎች፣ በጣም በጣም በጣም በጣም በቃ። እንዲ አሁን በቃ ሰሞኑን ሀይሚ ነበረች፣ ነብር ነብር የሚያጫውታት አሁን ደግሞ ጭራሽ ቡሩኬ ነብር ነብር እያጫወተ ነው። ታዲያ ማን ነው ሰላም የሚፈልገው? ማን ነው ሰላም የሚያመጣው? በጨረቃ መሀል ተው። አንዳችሁ ተሸነፉ። ተው፣ በጣም ብዙ ሰው እያለቀሰባችሁ ነው። ተው፣ ጥሩ አይደለም። እምባ ጥሩ አይደለም። በርግጥ እምባ ያልበሉበት እጅ ምንድነው የሚባል ተረት አለ። ማለት ባልበላው እጅ ሰው ቢያለቅስ ትርጉም የለውም ግን ደግሞ ያኔ ወደዋችሁ አፍቅረዋችሁ ስለሆነ የሚያለቅሱት እግዚአብሔር ያል ብዬ አስባለሁ። በነገራችን ላይ ማለት ነው የበላ የጠጣ ብቻ አይደለም የሚያደርሰው ብዬ አስባለሁ። ምክንያቱም በጣም የሚያሳዝኑ ልጆች አሉ ለመናገር እኔ በፊት ነበር እንደዚህ በጣም የሚያስጨንቁኝ። አሁን ደግሞ አሁን ደግሞ በዚህ ሰሞን ውስጥ በጣም ብዙ ልጆች በውስጥ በጣም በቃ እያስጨነቁኝ ነው። እኔ እራሱ እነሱን ድምጻቸውን መስማት በጣም እየከበደኝ ነው። ማለት ይከብዳል። እንጃ አንቺ አንቺ ምንም አልመሰለሽ ምናምን ያላችሁኝ አላችሁ። እኔ ምንም ያልመሰለኝ ያው ስለገባኝ ነው። ማለት የሚመጣውን ነገር ምንም አይነት በመካከላቸው አራርቆ የሚያራርቃቸው ነገር ስለሌለ ነው። ቤተሰቦች ማለት እኔ እንደዚህ አንቺኮ የሳክሽነ ቪዲዮ ምሰሩ እየቀለች ነው፣ ምና የምትሉ ልጆች አላችሁ። ሶ እኔ እኔ አላለቅስ ምቅርት አድርጉ፣ ደም ነው ዩቲዩብ አለብ ላይ ያለው። ወይ ደሞ አላልቅስ እንዴ? ድሮ ድሮ ሳይገባን አልቀሰናል፣ ድሮ ድሮ ማለት ነው። አሁን ግን እየገባን ማልቀሱ ትንሽ ይከብዳል። ዞሮ ዞሮ አሸናፊው ብሩክ ነው። በብሩክና በሃይሚ ህይወት ውስጥ ያለው ነገር እንዳይበጠበጥ ነው ምትፈልጉት አይደል? ሶ እሱ ነገር ደግሞ በምንም አይነት ሊበጠበጥ አይችልም፣ እኔ ቃል እገባላችኋለሁ ብሩኬና ሃይሚ ማለት ነው። እንደውም አሁን በአጭር ጊዜ ውስጥ የምታረቁበት መንገድ እየቀረበ ነው። ምክንያቱም ቪዲዮው ራሱ ራሱ ራሱ ሲያልቅ እኮ ያስታውቃል። አሁን ወይ ነው የሃይሚ እንትን ማለት ነው በቃ ማለት የሃይሚ ወደ ማመኑ መንገድ እየመጣች ነው፣ ወደ ትክክለኛው መንገድ እኔ ምክንያት አልሆናችሁም። በእኔ ምክንያት እንዲህ እንድባል አልፈልግም፣ ሚዲያው ላይም ሽ እንደሆን ኢሹ እንደሆን አልፈልግም እያለ ስለሆነ እሷ አይሆን ነገሩን ረገብ የማድረግ ባህሪ እያመጣች ነው። ትናንትና መዳን ጋ አይታችኋል እንዴት እንዳለች። ብሩኬ ደግሞ ያው ወንድ አይደለም ምንም ቢሆንም የተደፈረችው ሚስቱ ናት። ምክንያቱም የተደፈረችው ስላችሁ በዚህ ልክ የኔ ቆንጆ እኔ ላንቺ ብዬ ነው እንዴ ምሆነ እኔ ላንቺ ብዬ ነው እኔ እንደዚህ ነው ምናም በቃ ሐረካት በጣም አብስቷል ዳኒ፣ እውነት ለመናገር ማለት ነው። እና ብሩክ ደግሞ እቃ ይመስለዋል እንዴ? ሰው እኮ ነው፣ ይሰማዋል አይሰማውም ማለት ሀይሚዬ ደግሞ ምንም የገባት ነገር ስለሌለ ነው እንደዛ። ትናንትናም በየዋህነት በቅንነት በመልካም ነገር አስበው ነው ሄዳ የጠየቀችው ቤቱ አንድ ቪዲዮ ሰርታለች መታለች። ያው ይሄ ባህሪዋ የሀይሚ ይሄ የታወቀ ባህሪዋ ነው። በየቤቱ ለማንም ለማለት ማደግ ለሚፈልግ ሰው ሀይሚ ቪዲዮ እንደምትሰራ ይሄ የታወቀ ነው። ሶ ትናንትና ጠይቀው ቪዲዮ ሰርታለች መታለች ማለት ነው። ዛሬ ደግሞ ብሩኬ ቤቱ ሄደሽልኝ መጣሽ ወይ ጭራሽ ጭራሽ ቤቱ ሄድሽልኝ፣ ሊከስህ ነው፣ ስለ ክስ ነው የምናወራው፣ ስለኔ አይደለም ስትለው ይክሰሰኝ የፈለገ ነገር ይምጣ። አንቺ ከህይወትሽ አስወጥተሽኛል። ከህይወትሽ ባታስወጪ ኖሮ ያኔ ያኔ ስለምንሽ ትራሪሊ ነበረ። አሁን ምን ተገኘ? እየተባባሉ እየተወቃቀሱ ነው። እንግዲህ በነገራችን ላይ እኔ እንደዚህ ሳወራ ክፋት የሚያስመስልብኝ አለ። ለምን መሰላቸው? እኔም የማወራው የገባኝን ነገር ነው። ብዙ ሰው ደግሞ ቪዲዋቸውን ጭነው እዛው ቪዲዋቸው ላይ እያስተካከሉ ያወራሉ። እነዛ ደግሞ ያው እነሱ የሚያወሩትም ስለምሰሙ ምንም ያኔ ምንም ነገር አይመስላችሁ። እኔ ደግሞ እንደዛ ማድረግ አልችልም፣ ጊዜውም የለኝም እንደዛ የማድረጉ እንትኑም የለኝም። አቅም አለኝ ግን እንደዛ ቁጭ የምሰራበት ጊዜ የለኝም። ሶ እኔ አሁን በጨረቃዎች መካከል ምንግራችሁ ነገር ቢኖር ዳኒም ጥጉን ይዛል በእርግጠኝነት ብዬ አስባለሁ። በእርግጠኝነት እኔ ፍርድ ቤት ይሄዱ አንዴ ፍርድ ቤት የሚሄድ አዝማሚያ አለ ብዬ አላስብም። ሶሲም በራሴ መንገድ ማድረግ ያለብኝ ነገር አደርጋለሁ ብላለች። ባይዘበይ ሶሲ በጣም አሳዝናኛል ዛሬ ማለት ነው። ይቅርታ አድርጉኝና ማለት ነው መቼም ማሽቃበጥሽ ማለታቸው አይቀርም ሰው በሰውነቱ ነው የማከብረው። በእርግጥ ባሏ ነው የተመታ፣ በነገራችን ላይ ፍቅረኛዋ ፍቅረኛዋ ነው የተቀጠቀጠው። ግን በቃ ትክክለኛ ፍርድ ነው የፈረደችው። ጥፋተኛው ማን ነው? ራሱ መጥቶ ነው የተመታው በራሱ ጥፋት ነው በብሩክ አይደለም ነው ያለች። አይ ጓደኛ አይ ፍቅረኛ ብላላችሁ። በዚህ መሀል እምንላችሁ ፈልጌ ነው በቃ ለእውነት መቆም በጣም ጥሩ ነው። አሁን ሶሲ ፍቅረኛዋ ነው ግን አላለባበሰችለስ። ምክንያቱም እውነት እውነት ነው፣ ምን ጊዜም ቢሆን ማለት ነው። ሶሲ ደግሞ መጥፎ ነገር የማትናገረውስ ነገር አይ ሶሲ የጥርስ ብቻ እውነት በጣም ነው ዛሬ በጣም አሳዝና ያለች፣ የምሬን ነው። ሀይሚዬን ደግሞ የሆነ ነው የሆነ ነገር ብድግ ብድግ ታደርግላታለች። በዚህ ልክ እንደዚህ ተስማምተው ታርቋል ማለት ነው። ኦ ማይ ጋድ ደስ ይላል፣ እውነት በጣም ደስ ይላል። ሰው አሁን ተኬር ያደረገው እሷ ከህይወታቸው ትወጣ እሷ ከህይወታቸው ትወጣ እሷ እሷ የራሷ እሷ ማውራታት ትችል ምን ነበር የሚባለው አማርኛው ጥላለች፣ የምሬን ነው ማለት አንዳንዴ በጣም ነው የምታሳዝነኝ። ብር ምን ነው የሚባለው አማርኛ ሰጥቶ ታስቀኛለች። እና ምንም ሳታወራ ነው ቪዲዮ ያለቀው ሶስዬ ማለት ነው። በተዋልኩት መጠን ብሩኬን ሊታሰርብኝ እኔም አልፈልግም ብላለች። እርግጠኛ ነኝ ወደ እስር ቤት ይሄዳል ይሄ አላስብም። ዳኔ ማለት ነው እንግዲህ ያው ምናልባት እሱ ለማስጠቃት እንግዲህ ያው በሀይሚ በኩል ሊጠቀም ይችላል። እሱ የምናየው ነገር ነው የሚሆነው። ብሩክም እርግጠኛ ነኝ አንድ ነገር ያወቀ ይመስለኛል ዓይንሽን ግለጪ የሚመጣው ነገር ውስጥ እኔ እጄ የለውበት የለውበትም እያለ ነው። እንግዲህ የሚያውቀው ነገር ሊኖር ይችላል። ወሬ አይደበቅም ትላላችሁ ከመይዘ ዘወል ከዛ ውጪ ወደ ወደ መረጋጋቱና ወደ መስማማቱ ሀይሜ እየተመለሰች ነው። ብሩክ ግን በቃ በጣም በቃ አከሮታል ነገሩን። ያን ያክል ጊዜ ጎብጬ ስለምንሽ፣ ያን ያክል ጊዜ ስለማመጥሽ መሬት ላይ መነጠፍ ነው የቀረኝ ሁሉ እያለ ነበር እንግዲህ እንደሰማችሁት ያው እንግዲህ የእሱም እንግዲህ የሆነ ሰዓት ላይ በረድ ይልለታል ብዬ አስባለሁ። ብሩክ እንግዲህ አንዴ ማለት በጣም ይታገሳል፣ ከዛ በኋላ ከወሰነ መከራ ነው ለመመለስ ማለት ነው ይቸገራል። ስለዚህ ትንሽ ጊዜ እንግዲህ መታገስ ነው ያለብን፣ ስራም ሆነ ምንም ሆነ እዚህ ጋር የሚያሳዩን ነገር ግን ሪሊ ሪሊ የሆነ ነገር ነው። በቃ በብሩክ በኩል ሪል ነው የሚመስለው። እንግዲህ አላውቅም፣ የመሰለኝን ነው እኔ ያየሁትን ነው የምናገረው። አንደኛ የመማሉ ጉዳይ በቃ የመማሉ ጉዳይ በጣም በቃ እኔ እንጃ እሱ ጋር ምን እኔ እኔ ይሄ ይሄ መጨረ ይሄ ቪዲዮ መጨረሻ አውቂው ማለት ነው። ወይኔ ስለ ብሩክ ብዙ ነገር የምናገረው ነገር አለ። የዚህ ቪዲዮ መጨረሻ አውቂው መጨረሻ አውቂው ማለት ነው። እነስ የብሩክ ያለውን እውነታ ማወቅ ፈለኩኝ። እኔ ሌሎቹ ጋር ግን ምንም አይነት ነገር በቃ ማለት በፊት በፊት ሀይሜ ራሴ የተናደደች ይመስል ነበር። አሁን አሁን ግን በጣም እየተስተካከለች ነው የመጣችው። ምክንያቱም ስለተፈጠረው ነገር በቃ እንዴት ነው የሆነ ቀለል ያደረገችው ነገር ነው የሚመስለው። ብቻ ግን የዚህ ቪዲዮ እውነቱን እስከማቀው ድረስ በጣም ነው የቸኮልኩት፣ እውነት ለመናገር ማለት ነው። ምክንያቱም ማን ነው ይሄንን የሰራው? ይሄንን ቪዲዮ የሰራው ማን ነው? ዳኒም እንደዚህ እስኪቀጠቀጥ ድረስ ዝም ያለበት ምክንያት በእርግጥ ለሀይሚ ብዬ ነው የኒ ቆንጆ ምናምን ብሏል። ግን ይሄ ብቻ በቂ ነው ብዬ አላስብም። ምክንያቱም ለሀይሚ የኒ ቆንጆ ስላለ ይመታላታል፣ ይደበደብላታል ብዬ በፍጹም እኔ አላስብም። በፍጹም ማለት ነው። ያው ለቪዲዮ ድምቀት ነው እንደዛ ሲል የነበረው እና ደግሞ ሀይሚም ደግሞ ቤቱ ሄዳ የጠየቀችው ያው ለብሩክ ብላ ነው። ብሩክ እንዳይታሰር ምናምን ነው። ግን ብሩክ የመጣ ይምጣ አንቺ ለእኔ ከለላ እንድትሆኝ አልፈልግም ብሎ አሻፈረኝ ብሏል። ምን አንበሳ ጀግና እኮ ነው እንደው አንተ ኡህ ይወለድባ፣ አስራ አስሩን ትውለድ ሙሼ ማለት ነው። ምክንያቱም እነግሬያቸዋለሁ በደካማ ጎኖ በሀይሚ በኩል በደካማ ጎኑ እንደሚያስፈራሩት ይሄ የታወቀ ነው። አሁንም ቢሆን ይሄ ነገር ቶሎ ካላለቀ ዳኒ በሃይሚ በኩል ብዙ ነገር መፈጸም ይችላል። ያሰበውን ሁሉ ማድረግ ይችላል። ብሩኬን ከዚህ በላይ ማናደድ ይችላል። ለምን ሃይሚ ገና ምንም ስለ ዳኒ ምንም እንትን እያለች አይደለም። ስለ ዳኒ በቃ የሆነ እንዴት ነው መጎዳቱን ብቻ ነው እንጂ እያሰበች ያለችው ምን እንደሆነም አልገባትም ገና እንኳን ሶሲ የራሱ ምንም አላለችም፣ ዝም ነው ያለችው። ሃይሚ ግን እንዴት እሱ ሲጎዳ እንዴት ዝም ትያለሽ ምናምን ብላ እየጠየቀች ሁላ ነበረ። ሶሲ ደግሞ ያው በራሱ ጥፋት ነው እንደዚህ የተደረገው። ለምን ራሱ ሄዶ እራሱ ነው ችግር የፈጠረው፣ ስለዚህ ፕራንክ እንደሆነ ያውቃል። ለምን ችግር ውስጥ ይገባል? እኔ ደክሞኛል፣ ጭቅጭቅ ሰልችቶኛል ብላ ያው እያስረዳቻት ነበረ። የሱ መጎዳት አያሳስባችሁም ወይ? ለምንድን ነው ሌላ ታሪክ የምታወሩት? እያለች እየተከራከረች ነበረ፣ ሀይሚ እንግዲህ እንግዲህ ብቻ አልገባኝም። ብቻ ሊገለጽልኝ አልቻለም። ማለት የቪዲዮን አይዲያ ነው እያልኳቸው ያለሁት ምን እንደሆነ አልተገለጸልኝም። በሃይሚና በዳኒ መካከል ያለው ነገር አልተገለጸልኝም። በቃ እስኪ የተገለጸላችሁ እንደ ትናንትናው ማለት ነው። እስኪ ኮመንት ላይ ጻፉልኝ። እስኪ እንተጋገዝ። እስኪ ከምንስ ተዳደር እንተጋገዝ። እስኪ ምንድን ነው አሁን ሃይሚና ዳኒ መካከል ያለው ነገር ምንድነው? ሰሲስ በዚህ ልክ እንዴት ሳይለንት ሆነች። ዝም አለች እኮ። ብሩኬ ነው ዛሬ ቪዲዮውን በሙሉ እያወራ የጨረሰው። ሶሲ በጣም ዝም ብላለች እና ምንድን ነው ይሄ ነገር ሚስጥሩ እንዴት ነው አልገባኝም። በቃ ማለት በዝምታ ነው ሶሲ የጨረሰችው። እውነት ለመናገር ዛሬ ስልስልት ድክም ያላት ነው የምትመስለው ሁላ ማለት ነው ደግሞ ደክሞኛም ብላለች በነገራችን ላይ እና ደግሞ ሁሌ መንገደኛ ናት መንገድም ልሄድ ነው እያለች ነበረ በመሀል ግን አውላላ ሜዳ ሃይሚዬ ነው ጥለዋት የሄዱት ማለት ነው። እንግዲህ ለሁላችሁም ፈጣሪ ሆናችሁ። የጨረቃ ፋሚሊዎች ወደ ነበራችሁበት ወደ ሰላማችሁ የምትመለሱበት ጊዜ በጣም ብዙ ፋሚሊ እየጠበቃችሁ ነው። እውነት ለመናገር ብዙ ልጆች እየተጨነቁ ነው። እውነት በውስጥ እያስጨነቁ ነው። እኔ ራሱ ማለት ነው። እኔ ግን ማለት ነው ምን ጊዜም ቢሆን ተረጋጉ። ስለ ጨረቃ ፋሚሊ ተስፋ አትቆረጡ። ምን ቢሆን ምን የፈለገ ነገር ቢፈጠር ሃይሚና ብሩኬ መንገዳቸው የሆነ ሰዓት ላይ አንድ መሆኑ አይቀርም። አሁን ተራርቀው ብታዩዋቸውም አንድ እውነት ይወጣል። እውነት ተደብቃ አትቀርም። ያች እውነት ደግሞ ታለፋለች እውነት እስክትወጣ ድረስ። ስለዚህ ሀይሚም ውስጥ ያለውን ነገር እስኪታወቅስ ይወጣላት ነው። ዳኒም ደግሞ እርግጠኛ ነኝ ቡርኬ ማቃጠል ማብሸቅ ፈልጎ ነው። ተሳክቶለታል ማለት ነው። በትንሹ ተሳክቶለታል። ግን ደግሞ የሱ ይበልጣል። ተፈንክተዋል፣ ብዙ ነገር ሆኗል። እና በዚህ ልክ ቲክቶክ ላይ ለራሱ አሁን ውስጥ የተቀጠቀው ሶፍት በጣም የሚገርም ነው። እናንተ እንዴት ነው በቃ ማለት ግራ የሚያጋባ ነገር እውነት ምርጥ አሸንጓሊት ነው የሚመስለው። ማን ነበር አንዱ ኮረው ቆንጆ ማሰሩ አድርጎታል፣ የጎጃ ማሰሩ አስመስሎታል አላለ አንዱ፣ ፍትፈታ ሲፈታፍጥ ማለት ነው። እና በዚህ ልክ እንደዚህ በቃ ማለት ብቻ የሚከብድ ነበረ የትናንትናው ጊዜ የድብድቡ ጊዜ ማለት ነው እና ሀይሚዬ የእኔ ቆንጆ ለምን አልካት እያለ ብሩኬ በጣም ተናዶበታል። በቃ ተናዶበታል። ሶሲን እኔ ቆንጆ አለው እሱ እንግዲህ ቆይቷል። ኮመንት ስር እሷን ይዘው ወደዛ ወደዚህ ያብጠለጥሏታል። እና ደግሞ ሀይሚ አሁንም ሌላ ነገር አላቸው ሰትላት ሶሲ ቴው ቴው፣ በቃ እናንቺ መቼም አንግባባም ብላ ጥላት ነው ሄደችው። ቸኩላለሁ አንቺን ሳላቀብርሽ ቀርቼ ሳይሆን ቸኩላለሁ ብላ ፋይሎን ዘግተውት ነው ሄዱት ማለት ነው። ነገር ግን በዛም ተባለ በዛ ወደዚህም ወደዛም እያሉ ይኸው አንድ ሳምንት ሞላቸው። ግን አሁን በጣም በቃ ሰው እየተሰላቻቸ ነው። ውድ ቤተሰቦቻችን እንግዲህ አይዟችሁ፣ በርቱ። እኔ የምለው ያለሁት ማለት ነው። ምክንያቱም አንድ የጀመሩት ዲስክሪቢት ነው ይለቅ። በቃ ካላለቀ ደግሞ ለማስረዳትም ለምንም ይደብራል። ምክንያቱም ማን ጥፋተኛ ማን እንደሆነ አያስታውቅም እዚህ ጋር ምክንያቱም ማለቅ አለበት፣ አንድ የተጀመረ ነገር ማለቅ አለበት። ስለዚህ እስኪያልቅ ድረስ መታገስ አለባችሁ ውድ ቤተሰቦቻችን ማለት ነው። ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄንን ይመስላል። በሌላ ቪዲዮ እስከምንገናኝ ድረስ ሰላም ጤና ይብዛላችሁ ማለት ነው። ውድና የተከበራችሁ የጨረቃ ፋሚሊዎች ሰላማችሁ ብዝት ይበል። ይሄንን ቻናል ላይክ፣ ሰብስክራይብ፣ ሼር ያደርጋችሁ ቤተሰብ መሆን ትችላላችሁ። እንዲሁም የተደበራችሁም እግዚአብሔር ከእናንተ ጋር ይሁንላችሁ እንዲያጽናናችሁ መልካም ምኞቴ ነው ማለት ነው። ሰላማችሁ ብዝት ይበልልኝ በተለይ በስደት ያላችሁ እህቶቼ ራሳችሁን ጠብቁ። ማልቀስ አይጠበቅባችሁም። ሁሉም ነገር ይስተካከላል። የምሬ ነው። እውነት በውስጥ የራኩልኝ ነው። ቲክቶክ ላይ ያየሁትን እንኳን እኮ አየሁት፣ ያየሁትን አየሁ ነው። ግን በውስጥ ምትልኩ ልጆች፣ በጣም የቅርብ የቅርብ የማወራቸው ልጆች አሉ። እና ራሳችሁን ጠብቁ ከራሳችሁ ጋር ሁ ሁሉም ነገር በቅርቡ ይስተካከላል። የማይስተካከል ነገር የለም። ይሄ በጣም ቀላሉ ሲምፕሉ ነገር ነው እና ከራሳችሁ ጋር ሆኖ ነው የምለው። ማርያም በጣም በጣም እንደዛም ያን ያህልም በማንበብ ማፍሰስ ነው አይገባችሁም። አንደኛ ለእነሱም ጥሩ አይደለም። ሁለተኛ ነገር ደግሞ እነሱ ራሱ እኮ እናንተ እኮ እንዲህ እንደምታለቅሱ አያያዋቸውም። ሱ ሰው ከባድ ነው። እኔም አሁን በቅርብ ጊዜ ነው በቃ ሲገባኝ ነው ሁሉም ነገር የተስተካከልኩት እንጂ በጣም ነበር የሚከፋኝ፣ የሚያቃቀኛል። ሶ እንግዲህ ያው ልቦና አይስጣቸው ለእናንተም አንድ ቀን የምትባልኑበት ጊዜ ይመጣል ብዬ አስባለሁ። ሰላማችሁ ይብዛልኝ። መልካም አዳር ባይ ባይ